በስመአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን በምድር ያላችሁ ሁሉ ለእግዚአብሔር ምስጋናን አቅርቡ እልልም በሉ ታላቅ የምሥራች የብሔረ ጽጌ ቅድስተ ማርያም ቤተ ክርስቲያን የሰንበት ትምህርት ቤት ፍሬ የሆነችው የዘማሪት ብርሃኔ ይመር ብርሃኔ ይመር ብርሃኔ ይመር ቁጥር አራት መዝሙር ደጀ ሰላም የተሰኘውን አራተኛ የመዝሙር አልበማን ይዛልን ተገኝታለች። መጋቢት 21 ቀን 2017 ዓ ም በቅድስት ስላሴ ቤተ ክርስቲያን ባለው ሁለገብ አዳራሽ ብፁዓን አቦ ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ ልዩ ልዩ መምህራና ዘማሪያን በተገኙበት በልዩ ሁኔታ ይመረቃል። እንግዲህ ዘማሪት ብርሃኔ ለ31 ዓመታት ለ31 ዓመታት ለ31 ዓመት ቤተ ክርስቲያንም ገጠር ከተማ ሳትል በታማኝነት ስታገለግል የቆየችው እህታችን ዘማሪት፣ ብዙውን ጊዜ እኛ የምናውቃቸው ሰዎች ወደ ምስል የሚመጡት ሰዎችን ነው። በኦዲዮ ግን በመስራት ቁጥር አራት ድረስ የደረሰች እንቁ ዘማሪያችን ናት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በጠቅላይ ቤተ ክህነት ሊቃውንት ጉባኤ ታርሞና ተገምግሞ የተዘጋጀ ዝማሬ መሆኑ ተረጋግጧል። በጣም ጥሩ መዝሙር አዘጋጅታልናለች። ለማስመረቅ ዝግጅታችንን ጨርሰን እንጠብቃቸዋለን። በእለቱ አይቀርም፣ በፍጹም መቅረት አይታሰብ። ሁላችሁን ተገኝታችሁ እህታችን እንድታከብሩ፣ በጸጋዋ እንድትቀጥል እንድታበረታቱ፣ መዝሙሯን እንድታዳምጡ እጋብዛችኋለሁ። እግዚአብሔር የዛ ሰው ይበለን።